ከ22 ሚሊዮን በላይ የሚሆኑ ወጣቶች በተለዩላቸው አስራ ሶስት የበጎ ፈቃድ አገልግሎት ስራዎች መስኮች በመሰማራት ወደ 50 ሚሊዮን የሚጠጉ ዜጎችን በአንድም በሌላም ተጠቃሚም ተደራሽ እንዲሆኑ አድርገዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶችን፣ የወጣቶችን፣ የአካል ጉዳተኞችን የኢኮኖሚ ተሳትፎና ተጠቃሚነት ማረጋገጥ ቀዳሚ ስራው ሲሆን ባለፉት ዘጠኝ ወራትም ሴቶች ወደ አመራርነት እንዲመጡ፣ ድሃና ተጋላጭ የሆኑ የማህበረሰብ ክፍሎች የማህበራዊ አገልግሎት እንዲያገኙ ሰፊ ስራ ተሰርቷል። የአቅመ ደካማ ዜጎች የቤት ግንባታ ተጠናክሮ የቀጠለበት እንደነበር ሲነሳ ከሶስት ሚሊዮን በላይ ዜጎች የስራ ዕድል ተጠቃሚ ተደርገዋል። እንዲሁም ከ44 ሺ በላይ ከስደት ተመላሾች ከተለያዩ ሀገራት ወደ ኢትዮጵያ እንዲመለሱ ተደርጓል። ከስደት ተመላሾቹ ዘላቂ በሆነ መልኩ የኢኮኖሚ ተጠቃሚ እንዲሆኑና በሀገር ሰርቶ መለወጥ ይቻላል የሚለውን ስሜት በፈጠረ መልኩ በመረጡት ዘርፍ ስልጠና ተሰጥቷቸው ወደ ስራ ገብተዋል። በተለያዩ ችግር ውስጥ ሲኖሩ የነበሩ ዜጎችን ለዜጎች ትኩረት የሚሰጥ የዲፕሎማሲ መስመር በመያዝ ወደ ሀገር ቤት እንዲመለሱ እዚህም መጥተው በጊዜያዊ መጠለያ ላይ ደግሞ ድጋፍን እንዲያገኙ የማድረግ ስራ ተሰርቷል። ጌ ብቻ አይደለም የማህበራዊ አገልግሎቶችን በጊዜያዊ መጠለያ ላይ ካገኙ በኋላ ወደ መጡበት አካባቢ እንዲመለሱ የማድረግና ና የኢኮኖሚም ተጠቃሚ እንዲሆኑ ዘላቂ የሆነ የኢኮኖሚ ልማት ውስጥ እንዲሰማሩ ስልጠናዎች ተሰጥቷቸው እንዲገቡ ተደርጎ በጣም ብዙዎቹ በሀገር ውስጥ ሰርቶ መለወጥ እንደሚቻል ትልቅ ተምሳሌት የሆኑበትና የራሳቸውንም ማህበር ያቋቋሙበት እንዲሁም በ13 የተለያዩ ዘርፎች ከ20 ሚሊዮን በላይ በጎ ፈቃደኛ ወጣቶች በሰሩ ስራ 50 ሚሊዮን ዜጎች ተደራሽ ሆነዋል። በጎ ፈቃደኞቹም በደም ልገሳ፣ በመንገድ ደህንነት አገልግሎትና ለተማሪዎች የማጠናከሪያ ትምህርት መስጠታቸው ተጠቃሽ ነው። በሴቶች ላይ የሚደርሰውን ጥቃት ለመከላከል በተለይም በስነ ልቦና እንዳይጎዱ በትኩረት ተሰርቷል። ሪሃብሊቴት የሚያደርጉባቸውን ሴንተሮች ገንብቶ ሰርቪስ መስጠቱ ላይ ትልቅ ስራ እየሰራን ነው። በተለይ ደግሞ ከጎዳና ላይ ያሉ ዜጎችን አንስቶ ደግሞ ሪኢንተግሬት ማድረግ አንዱ ሌላው ትልቁ ስራ ነው እና መደበኛ ህይወት እንዲኖሩ ማስቻል፣ ተመልሰው ወደ ጎዳና እንዳይወጡ ከማድረግ አንጻር ባለፉት ዘጠኝ ወራት ከሰላሳ ሺህ በላይ የሚሆኑ ዜጎች፣ ህጻናት፣ እናቶች፣ አረጋውያን፣ አቅመ ደካሞች ተነስተው አገግመው ደግሞ መደበኛ ህይወት እንዲኖሩ የማስቻል በተለይ ደግሞ አረጋውያን ሲሆኑ በአገልግሎት መስጫ ተቋማት ውስጥ ሆነው እድሜያቸውን በዛ የሚያሳልፉበት ካልሆነም ደግሞ ወደ ማህበረሰቡ ገብተው ማህበረሰቡ ይዟቸው እንዲቀጥል የማድረግ ስራዎችን ሰፊ ስራዎች ሰርተናል። የተረጅነት አስተሳሰብን ቀርፎ በራስ አቅም ማህበረሰቡ እንዲደጋገፍ የማህበረሰብ ድጋፍ ጥምረት አገልግሎት በሚል በተሰራው ስራ 134000 ኢትዮጵያውያን ተደራሽ ሆነዋል። የሴቶች የልማት ህብረትን ማጠናከር በዘጠኝ ወራቱ የተሰራ ሲሆን ይህም ትልቅ መነቃቃት ፈጥሯል። በራስ አቅም ደግሞ ማህበረሰብን መደገፍ የድሮም የቆየ ባህላዊ እሴታችንም ነው ማህበራዊ እሴታችንም ነው። ያንን ደግሞ ማስቀጠል ተገቢ ስለሚሆን የማህበረሰብ ጥምረት አገልግሎት ብለን በየቀበሌው እንዲቋቋሙና እየቆጠቡ ተጋላጭና ደሃ የሆኑ የህብረተሰብ ክፍሎችን እንዲደግፉ የማስቻል ስራዎች ስንሰራ ቆይተናል። በዚህም ወደ ከአንድ መቶ ሰላሳ አራት ሺህ በላይ የሆኑ እንግዲህ ወገኖቻችን እንዲደገፉ ማድረግ ችለናል። ሚኒስቴር መስሪያ ቤቱ በአመቱ መጨረሻ አሳካዋለሁ ብሎ ላሰበው ስራ በከተማም በገጠርም ያሉ 144 ሺህ የሴፍቲኔት ተጠቃሚ ዜጎችን የፋይዳ መታወቂያ እንዲያወጡ አድርጓል። ይህም አንድ ሰው ከአንዴ በላይ ድጋፍ እንዳይደረግለት ያደርጋል ብሏል። የህፃናት መብትና ግዴታን በማስጠበቅ በኩልም ትልቅ ትኩረት የተሰጠው ነው። ህጻናት ጥቃት ሲደርስባቸው በቀጥታ ሬጂስተር የሚደረጉበት ምን አይነት አገልግሎት እንደተሰጣቸው ከሕክምና አገልግሎት ጀምሮ የህግ አገልግሎቶችን ጨምሮ በዲጂታል ሲስተም የምናይበት እስከ ቀበሌ ድረስ የወረደ ስርዓት ዘርግተናል። ይሄ ስርዓት ምንድን ነው የሚያደርገው? ምን ያህል የህፃናት ኬዞች አሉን? ምን ያህሎቹ ተፈተዋል? ምን ያህሎቹ በሂደት ላይ ናቸው? ያልተጠናቀቁ ካሉን ደግሞ እንድናጠናቀቅ የሚረዳን የህፃናት መረጃ አያያዝ ስርአት ዲጂታላይዝ ማድረጋችን ትልቅ ብዙ ችግሮች በህፃናት ዙሪያ ላይ የሚከሰቱ ኢሰብአዊ የሆኑ ድርጊቶችን ወይም የመብት ጥሰቶችን በአግባቡ እንድንከታተል ይደግፈናል ብለን እናስባለን። የሴቶችን የወጣቶችንና የአካል ጉዳተኞችን ተጠቃሚነት ለማረጋገጥ ሰፊ ስራ እየሰራ የሚገኘው የሴቶችና ማህበራዊ ጉዳይ ሚኒስቴር የሚመጡ እድሎችና በረከቶችን በመጠቀም እራስን ምንጊዜም ለተሻለ ማዘጋጀት እንደሚገባም መልእክት አስተላልፏል።